እና ኪራና ጽናት እንዲህ ብለው ጭር ባለበት አለማቸውን እየቀጩ ይቀጩ ባሉበት ሰዓት ፍቅራቸውን ተረጅም ጊዜ ጭቅጭቅና ነገር ሐሳብና መለያየትና መቋሰል በኋላ ደስ የሚል ጊዜ እያሳለፉ ፍቅራቸውን እየተገላለጹ ባሉበት ሁኔታ ምን እንደተከሰተ ማመን ይከብዳል። ግን ያም ማለይህም የዛሬው በጣም ደስ ይል ነበር። በስተመጨረሻም አብሮ ለመኖር እና አብሮ ለመቀጠል እንዲሁም ደግሞ ቃላቸውን ሞልተው ደስተኛ የሚሆን ደስ የሚል ህይወት ለመኖር እየተመኙና ጥሩ ምኞታቸው እየተገላለጹ ነበረ። ክስት ታሪው ላይ ጌቱ የሚያደርገው ነገር እንግዲህ ጽናት ድርቅና አንተታ ተሸንፋለች፣ ፍቅሯን ገልጻለች። ኪራም በደስታ ማሞን አቅቶታል። እንግዲህ ስለ መጥፎ ነገር ማሰብ ራሱ አይፈልጉም። ሆን ላይ ደስተኛ ናቸው። የምትወዳቸው፣ የምትጓጉላቸው አብረው እንዲሆኑ የምትመኙ ሁሉ እንኳን ደስ ያላቸው። የምር ወደ ቀጥታ ቀጥታ ወደ ዋናው እና ዋነኛው እንግዲህ የኪራ አባት ድንገት ከተፋሉ። እንግዲህ ቤታቸው ስለሆነ በርም አልቆረቆሩም፣ ፈቃድም አልጠየቁም። እነሱም በሌላ አለም ውስጥ እንደሆኑ ድንገት ከተፋሩና አስደነገጧቸው። እንግዲህ ኬራና ጽናትን በመደንገጥ ተነስተው የሚያደርጉትን በማጣት አፋቸው ሁሉ ተሳስሮ ቁጭ ብድግ እያሉ ሰውየውም በጣም ታዝበዋቸው ነበረ። ወላኪን ያም ማለ ይህም መደበቅ አልቻሉም። በሁለታቸው መሀል ያለውን ከባድ ሚስጥር ወይም ከባድ ፍቅር ወይም ከባድ ያሉበትን ሁኔታ አባትዬው ለመረዳት እየሞከሩ ነበረ። ይህ ነገር አይኔ ነው ወይስ እናንተ ሌላ ቦታ ገብታችኋል? የሚል ጥያቄ ያፈጥሮባቸው ነበር፣ የጽናት የኪራ አባት ማለት ነው። እንግዲህ በስተመጨረሻም ደስተኛ የሆነ ጊዜ አሳልፈዋል። እንግዲህ የኪራ አባትን በዚህ ሁኔታ ሳይደሰቱ አልቀሩም። ጽናት ግን በጣም ተጨናንቃ ነበር። እንዴት ሚስት ፈልጊና ዳሪው ብለው

እንግዲህ የሰው ደስታ የሚያስ ደስታችሁ ሁሉ እንኳን ደስ ያላችሁ። እንደውም የኪራ እና የጽናት ጋር ብዙ ያለቀሳችሁ፣ ብዙ የተጨነቃችሁ፣ ብዙ የተከፋችሁ፣ በመከፋታቸው በመለያየታቸው በመካከላቸው በሚፈጠረው ክፍተት ሁሉ እየተጨነቃችሁ አብራችሁ ሁሉን ነገር ለምትጋሩ ደስታቸውን በመጋራት ደስ ይበላችሁ። ላይክ እና ሰብስክራይብ ሼር እያደረጋችሁ ይህን አበረታብኝ አብረን የምናየው ይሆናል። በቅርብ በቅርብ ደግሞ የጽናት እና እንዲህ የሚሆን ተስፋለን ማለት ነው። ሰርጋቸውም ለመገኘት ዝግጁ ነን። እንግዲህ እኛ አንደኛ ና ዋነኛ ጨብጫብ ይሆነናል አይደል? ወንዴ እስከሚድሩ ድረስ እኛም አብረን እንቀጥላለን ማለት ነው እና ወንዶች፣ የዛሬው ትንሽ ለየት የሚያደርገው ነገር ያው ሁለታቸውም ተሸንፈዋል። መካከላቸው ድርቅና የለም ማለት ነው። ፍቅር ያሸንፋል በሚለው አባባል እነሱ ጋር ፍክት ብሎ እየታየ ነበር በዛሬው ቀን እንግዲህ፣ በመካከላቸው ደግሞ የሚገባን ነገር ሁሉ እያደረግ እያላችሁ መልካም ምኞታችሁን እና አስተያየታችሁን በኮሜንት እጠብቃለሁ ማለት ነው ውዶችዬ እና ከረጅም ጊዜ በኋላ ከረጅም ቢካም በኋላ እንግዲህ ከውጣ ውረዱ በኋላ ደስተኛ ሆኖ ለመኖር ወስነዋል። ከእነሱ በላይ ደግሞ ደስ ሲያስደስት ደስ ያላቸው ጓደኞቻቸው እና አሁን እና አሙሮ በጣም ደስ እኛ ነበሩ ማለት ነው። በመታረቃቸው ወይም ፍቅራቸውን ተሸናንፈው በመግለጻቸው እና አብረው ለመኖር በወሰናቸው ጓደኞቻቸው ከእነሱ በላይ የተደስተውላቸዋል። እውነት እንዲህ ያለ ጓደኛ ያለው ማነው ነው? እውነት በአሁኑ ሰዓት እንዲህ እንደዚህ ንጹህ ጓደኛ ያለ የሰው ደስታ የጓደኞቻቸው ደስታ የሚያስደስታቸው የጓደኞቻቸው መከፋት የሚያስከፋቸው ብቻ ጥንካሬ የለኝም ማለት ነው። ሁለቱም ከምንም በላይ ከነሱ ከኪራና ከጽናት በላይ ይህን ሙሩና ነሁሜ ተደስተው ነበር ማለት ነው። በእነሱ ሰላም መፍጠር እንግዲህ፣ ለሰው ጥሩ ነገር የሚመኝ ሰው ራሱም ጥሩ ነገር ያገኛል ማለት ነው። ቶች እና እንደዛ ነው። እናንተስ ምንተሰማችው? ደስ እንደሚላችሁ አልጠራጠርም። እንግዲህ ሀሳብ አስተያየታችሁ እንዲሆ በኮሜንት ጠብቃለሁ። ወደች ሀሳብ ናችሁን ያብዛል እያላችሁበት ሪከርዱን አላስረዝምባችሁ ምጥር ምጥር ናደርጊ ቪዲዮን ጨርስላችሁ ማለት ነው። በአጭሩ ደስታ ያለ መግለጽ ያህል ነው። በጣም ተጠፋ ኳይኬ ያለው ቪዲዮ እንደ ቅጽ ያላቅም ሰሞኑን አጥባተናል ስላልተመቸኝ ዞርዞር ስል ደስ የሚል ነገር ስላየሁኝ ትንሽ ምንላም ሰላም ብዬ በዛውም ሰላምታችሁን ጠይቄ በዛውም ደግሞ የነዚህን ቀጠጦች ደስታ አላጋራችሁም በሚል በአጭር ቪዲዮ ነው ብቅ ያልኩት ማለት ነው። ያው እና በሌላ ቪዲዮ ረዘም አድርጌ እንደምደግም ነው ከእናንተ ጋር በሰፊው እምንገናኝ ይሆናል። በዛሬው ግን ይዤላቸው መጣወችን አጭር ደስታ ያለ መግለጽ ያክል ነው። ለዛውም ግን እናንተ ሳይክ እና ሸር ያደረጋችሁ እንዲሁም መልካም አቀባበል እንዲም መታ እንዲሁም በመግለጽ ከመሀከላቸው እንግዲህ እነዚያን ሸይጧኖች ታወጣላቸው እያቸው ከመሃላቸው ይውጡላቸው ማለት ነው። እሺና ወቶችዬ እንግዲህ ቪዲዮን አላስረዘምባቸው፣ ሰላማችሁን እያብዛልን ይበያላ በት በሌላ ቪዲዮ እስከምንገናኝ መልካም ውሎ መልካም ምሽት በቅርቡ እስከዛው ድረስ ላቆያላችሁ። እስከዛው ድረስ ቻናሌን ሞቅ ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ ጠብቁኝ። እንግዲህ ሰላማችሁን ብዙ ያርግልኝ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።